እግዚአብሔር ስም ብሩክ ይሁን። ዛሬ ደግሞ ስለ ልጆቻችን ውበት እንነጋገራለን። መልካም ዜና አለን። የእግዚአብሔር ቃል ልጆቻችን የእግዚአብሔር ስጦታዎች ናቸው ይላል። የሚገርመው ነገር እነዚህ የእግዚአብሔር ስጦታ የሆኑት ልጆች ለእኛ ደግሞ የሚሰጡት ነገር አለ ወይ? ጸባቸው ጥሩ ላይሆን ይችላል። ውጤታቸው፣ ትምህርታቸው ጥሩ ግሬድ ላይሆን ይችላል። መውደቅ ሊሆን ይችላል። የተለያየ የማንወደው ነገር ሊከሰት ይችላል። በልጆቻችን ትጋት ባይኖራቸው በትምህርታቸው ጎበዝ ባይሆኑ የማይታዘዙ ቢሆኑ ብዙ የተለያየ ነገር አለ። መቼም ይህንን ነገር የሚሰጠን ልጆች ናቸው። እግዚአብሔር የሰጠን ደግሞ ልጆችን ነው። ልጆች ደግሞ የሚሰጡን ቢሄቪራቸውን ነው። ስለዚህ ብዙ ጊዜ በዚህ እንሰናከላለን የምንሰናክለው ልጆቻችን የሚሰጡትን ብሄቪየር ላይ በማተኮር ነው። እናስተዋል እግዚአብሔር ስጦታ አርጎ ልጆችን ሲሰጥ በፓኬጅ ነው የሰጠን፣ ሙሉ አድርጎ ነው የሰጠን። እንዴት ብንል በልጆቻችን ላይ መንፈሱን እንደሚያፈስ፣ በዘራችን ላይ መንፈሱን እንደሚያፈስ የእግዚአብሔር ቃል ይናገራል። የእግዚአብሔር መንፈስ ደግሞ በልጆቻችን ውስጥ ልዩ ልዩ የሆነ ስጦታ ድንቅ ነገርን አድርጎ ሰጥቶናል። ልጆቻችን በእግዚአብሔር የታወቁ ከማሕፀናቸው ጀምሮ የተጠሩ ለየት ያለ ነገር በነሱ ውስጥ ያለ ለምድር ብርሃን ጨው ለመሆን የተጠሩ የራሳቸው የሆነ ክሪኤቲቪቲ ያላቸው፣ ዩኒክ ጸባይ ያላቸው ለዓለም የሚሰጡት ዩኒክ የሆነ ለየት ያለ የተቀባ ነገር በልጆቻችን ላይ ያለ የምናየው የትኛውን ነው ነው ከዚህ በላይ ደግሞ በጣም ማስተዋል ያለብን እግዚአብሔርን የመምሰል ነገር ያለው በአባትነት ውስጥ ነው በወላጅነት ውስጥ ነው ወላጅነት ነው እንደ እግዚአብሔር አክት እንድናደርግ እንደ እግዚአብሔር እንድንሆን ለልጆቻችን ስፍራና እድል የሚሰጠን ታዲያ እግዚአብሔር አባታችን እንዴት ያይናል ብለን ምንጠይቅ? እግዚአብሔር አባታችን በልጁ በክርስቶስ ኢየሱስ ነውርና ነቀፋ የሌለባችሁ ይለናል። እናንተ የዓለም ብርሃን ናችሁ ይለናል። እናንተ የልጁን መልክ እንድታሳዩ የተጠራችሁ ይለናል። አምባሳደሮች ናችሁ ይለናል። የንጉሥ ካህናት ናችሁ ይለናል። እግዚአብሔር የማይለን ነገር እኮ የለም። በጎኑ አስቀምጦ ውበታችንን ውበቴ ሆይ ነይ ይላል መሀልዬ። መሀልዬን ደግሞ ስናነብ ውበት ውበቴ እያለ ይናገርን። ስለዚህ እግዚአብሔር እንዲህ አሳምሮ እንደዚህ አይነት እይታ በኛ ላይ ካለው የእኛም ወላጅነት በልጆቻችን ላይ ያንን ኤክሰርሳይስ እንድናደረግ ነው የሚጋብዘን እንደ እግዚአብሔር ልጆች በውጭ የሚያሳዩትን ብሄቪየር ሳይሆን በውስጣቸው እግዚአብሔር እየሰራ ያለውን የመንፈስ ቅዱስን ስራ ፋሲሊቴት ማድረግ ነው ያለባቸው። ከሰይጣን ጋር፣ ከስጋ ጋር፣ ከዓለም ጋር በመተባበር ልጆችን እንቅፋት መሆን የለብንም። ለነርሱ እየወደድን እየመሰልን እየከሰስ ናቸው። ነገር ግን በክሳችን ውስጥ እግዚአብሔር መንፈስ ሳይሆን ከሳሹ ሰይጣን እየተጠቀመብን እንዳይሆን ለእግዚአብሔር እይታ እንዲኖረን ልጆቻችን፣ ሲጀመር እግዚአብሔር በስጦታ ሰጥን እንደ እኔ ሆኑ እና እነዚህ የእኔ ልጆች ናቸው፣ እናንተም ልጆቼ ናቸው። ግን ይህንን በአደራ ነ ሰጥቻችኋለሁ። ልክ እኔ ውበታችሁን እንደማይ በልጆቻችሁ ውስጥ ያስቀመጥኩትን ውበት ለማየት ጸጋ ይብዛላቸው። ይህን ነው የሚጠይቀን እግዚአብሔር። በጸጋ ላይ ተረገፉና በልጆቻችን ውስጥ ያለውን ውበት ማየት ይሆንላቸው። በልጆቻችን ውስጥ ያለው ውበት የሚገርመው ነገር ከኛ የጨመረ የበለጠ ነው። በእግዚአብሔር ኪንግደም ውስጥ ሁል ጊዜ የእግዚአብሔር ስራ ከክብር ወደ ክብር ይጨምራል ብርሃን ሙሉ ቀን እስኪሆን ድረስ እየጨመረ ይበራል ሲል በእኛ ጀኔሬሽን ብቻ አይደለም። በእኛ ከበራው ብርሃን የበለጠ በልጆቻችን ይበራል። ከኛ ባለው ክብር በበለጠ ልጆቻችን ይገለጣሉ። ያ እይታ አይኖረም። ልጆቻችን ከኛ በላይ ናቸው። ባይ ዲፎልት ከእኛ በላይ እንዲሆኑ፣ በበለጠ እንዲያበሩ፣ በበለጠ እንዲከብሩ፣ በበለጠ እግዚአብሔር እንዲያገለግሉ ነው የተሰጠን እኛ ኢንቨስት ያደረገው በእኛ ላይ እግዚአብሔር ይህንን አሳልፈን ከእኛ የተሻለ ትውልድ እንድናነሳ ነው። ስለዚህ የልጆቻችን ውበት ይታየናል ወይ? ወይስ የሚያናድን ነገር ሲያደርጉ ቢሄቪየራቸውን የውጭ ቢሄቪየራቸውን ይዘን ልባችን ያዝናል ወይ? ሪስፖንድ ሪአክት ነው ወይ የምናደርገው ልጆቻችን በሚሰሩት ነገር ላይ ነው ሪአክት የምናደርገው ወይስ በእግዚአብሔር ላይ ተመስርተን በውስጣቸው ያለውን ጸጋ በማነሳሳት የመንፈስ ቅዱስን ቅባት እንዲወጣባቸው በጸሎት እንተጋለን። አያችሁ ለጸሎት ለልጆቻችን ጸሎት አንደኛ መሆን ያለብን ወላጆች ነን። የቤተ ክርስቲያን ሰዎች እና የጸሎት ጓዶች አይደለም የሚጸልዩልን፣ እኛ ነን ለምዶ በውስጣቸው የተከበረ ክቡር የሆነው መንፈስ ቅዱስ ይገለጥ ዘንድ የልጆቻችን ውበት ይወጣ ዘንድ ከእኛ በተሻለና በአማረ ሁኔታ ያንጸባረቁ ክርስቶስን ያሳዩ ዘንድ ነው። የልጆቻችን ውበት ይታየናል። ይሄ ነው እንግዲህ፣ ክርስቶስን ልናሳይ የተጠራ ነው ትልቁ ስራ። የቤተ ክርስቲያን መሪ መሆን አይደለም። ወንጌላዊ፣ ፓስተር፣ መሪ፣ ሽማግሌ፣ ያ ሁሉ አይደለም። ትልቁ ትልቁ ስጦታ እንደ እግዚአብሔር የእግዚአብሔርን አካሄድ እንድንሄድ የተሰጠን ወላጅነት ነው። ይህንን ወላጅነት ከአገልግሎት ሁሉ የበለጠ ነው። ከምንም አገልግሎት በሎት የበለጠ ቅድሚያ ፕራዮሪቲ መሰጠት ያለበት ለልጆቻችን ነው። ታይም ኤክስፓየር ያደርጋል ያልፋል። ለሁል ጊዜ ከኛ ጋር አይደለም። በዚህ በአጭር በተሰጠን ጊዜ ውስጥ ሁሉን ነገር ፕራዮሪታይዝ አድርገን የልጆቻችንን ውበት በማየት እንጀምር። አክኖሌጅ በማድረግ እንጀምር። በልጆቻችን ላይ ፕሮፈሳይ በማድ በመተንበይ እንጀምር። ዲክሌር በማድረግ እንጀምር። ልጆቻችንን ወደዚህ እውነት ማሳወቅ ማምጣት የምንችለው እኛ ኮ ስናውቅ ነው። እኛ ካላወቅንማ ልጆቻችን ራስ ራሳቸውን ነው የምንለው ጭራሽ እንጎዳቸዋለን። እኛ ግን ቢታየን የልጆቻችን ውበት ከኛ የበለጡ ናቸው የሚናገሩት፣ እነሰንሳቸው ብቻ በእግዚአብሔር ቅርብ ናቸው። ከኛ የበለጠ እግዚአብሔር የሚጠቀምባቸው ናቸው። እናስተውል፣ ውበታቸውን። እኔ እግዚአብሔርን እናክብር፣ ደስ ይበለን። ክብር ለእርሱ ይሆንለት፣ በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል መጽሐፈ ምሳሌ ምዕራፍ አራት ቁጥር አስራ ስምንት ታንክ ፎር ሊስኒንግ ፕሊዝ ስብስክራይብ ንድ ሼር ወዝ ዮር ፍረንድስ ን ፋሚሊ